አሰልጣኝ ይታገሱ እንዳለ ሁኔታውን ያላገናዘበ ዘበ ቅጣት ቀጥቻለሁ ሲሉ ተናገሩም። የድሬዳዋ ከተማ አሰልጣኝ ይታገሱ እንዳለ ቡድናቸው በኢትዮ ኤሌክትሪክ ሁለት ለዜሮ በተሸነፈ በጨዋታ ላይ በእለቱ ዳኛ በቀይ ካርድ ከሜዳ በመውጣታቸውና ዳኛውን አጸያፊ ስድብ ተሳድቧል በሚል የዘጠኝ ጨዋታ ቅጣትና ተጨማሪ ብር 15 ሺህ መቀጣታቸውን ተከትሎ በጉዳዩ ዙሪያ ከብስራት ቴሌቪዥን ስፖርት ዝግጅት ክፍል ጋር ቆይታ ያደረጉ ሲሆን የተጣለብኝ ቅጣት ያለውን ነባራዊ ሁኔታ ያላገናዘበና ሙሉ ለሙሉ ስህተቱን እኔ ላይ ብቻ ያደረገ ዳኛውን ከስህተት ነጻ ያደረገ ነው ብለዋል። አሰልጣኝ ይታገሱ አክለውን በእለቱ የሆነውን ከእኔም ጋር ስህተት እንዳለ ባምንም፣ ዳኛው ግን ከጨዋታው መጠናቅ በኋላ እኔ ለጸብ ሲጋብዘኝ ነበር። ቅጣቱ እኔ ላይ የሆነውን ነገር ከግምት ውስጥ ያላስ ያስገባ ነው ሲሉም ገ በተጣለባቸው ቅጣት ዙሪያ አሰልጣኙ ይግባኝ ጠይቀዋል። ትክክለኛውንም ፍትህ ለማግኘት እስከ መጨረሻው እታገለለው ሲሉ አሰልጣኝ ይታገሱ ጨምረው ለዝግጅት ክፍላችን ተናግረዋል። በተመሳሳይ ድሬዳዋ ከተማ እንደ ቡድን በጨዋታው ላይ የዳኝነት በደል ደርሶብናን በማለት ቅሬታቸውን ለኢትዮጵያ እግር ኳስ ፌዴሬሽን፣ ለኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር እንዲሁም ለብሔራዊ ዳኞች ኮሚቴ ማስገባታቸው መዘገባችን ይታወሳል። በቅጣቱ ዙሪያ የሚነሱ ሀሳቦችን እንዲያጠሩልን ወደ ኢትዮጵያ እግር ኳስ ፌዴሬሽን ዲስፕሊን ኮሚቴ አመራሮች ጋር ብንደውልም ምላሽ ለመስጠት ፈቃደኛ ባለመሆናቸው ሀሳባቸውን ማካተታል አልተቻል ነው። የአሰልጣኝ ይታገሱ የ9 የጨዋታ ቅጣትና ተጨማሪ 15 ሺ ብር ቅጣት በኢትዮጵያ እግር ኳስ ፌዴሬሽን ዲስፕሊን መመሪያ መሰረት ለመሰል ጥፋቶች ከሚሰጠው ቅጣት ዝቅተኛው ቅጣት እንደሆነም ለማወቅ ችለናል።